አብዛኛው ሰው ቁርአን ለመቅራት ይቸገራል። ነገር ግን አስቸጋሪ ስለሆነ ሳይሆን በሰባት ቀላል ስህተቶች ምክንያት ነው። ዛሬ የአላህ ፍቃድ ከሆነ እነዚህን ሰባት ስህተቶች ማስተካከያቸውን የምናይ ይሆናል። አሰላሙ ዓለይኩም ወረሕመቱላህ። ብዙ ሰዎች ቁርአን መቅራት ለመጀመር ይፈልጋሉ፣ ነገር ግን መንቀሳቀስ ያቃታቸው ቀርፋፋ የሆኑ ወይም ያለመቻል ስሜት ይሰማቸዋል እኔም በተመሳሳይ መንገድ ይቸገር ነበርና፣ ነገር ግን እነዚህ ሰባት ነገሮች ሳስተካከል ባቤና ቀጣይነቴ ሙሉ በሙሉ ተለውጧል። ተመሳሳይ ስሜት የሚሰማው ከሆነ ይህ ቪዲዮ ለርሶ ነው። የመጀመሪያው ስህተት የተመቻቸ ጊዜ መጠበቅ። ሰዎች ጸጥታን፣ ጥሩ ሙድ ወይም ብዙ ነፃ ጊዜን ይጠብቃሉ። ያ ፍጹም ሰዓት ደግሞ ፈጽሞ አይመጣም። ምክንያቱም ከእድሜ ጋር ኃላፊነትና ይጨምራልና። ስለዚህ መፍትሄው በማንኛውም ጊዜ በማንኛውም ቦታ ከሶስት ከአምስት ደቂቃ ብቻ ይጀምሩ። ትንሽ ጊዜ ከዕለታዊ ቀጣይነት ጋር ሲደመር ታላቅ ለውጥን ያስገኛል። ሁለተኛው ስህተት ከአስቸጋሪ ስራዎች መጀመር። ከረጅም ስራዎች መጀመር ጀማሪዎችን ያደክማል እናም ተስፋን ያስቆርጣል። ምክንያቱም ቃይዳ ላይ የተማሩትን ለመተግበር አስቸጋሪና ፈታኝ በመሆኑ ነው። ስለዚህ መፍትሄው ከአጫጭርና ቀለል ካሉ ስራዎች መጀመር፣ ምሳሌ ሱረቱል ፋቲሃ፣ ሱረቱ ናስ፣ ሱረቱል ፈለቅ፣ ሱረቱል ኢኽላስ እናም አጫጭር ሱራዎችን መጀመር። በመጀመሪያ በራስ መተማመን መገንባት፣ ከዛም ጥንቃቄን ሂደት በሂደት ማምጣት። ሶስተኛ ደካማ መሰረቶች። የፊደሎች መሰረት ደካማ ከሆነ ሁል ጊዜ ያስቸግራል። መፍትሄውም መሰረቶቹን መለስ ብሎ ማጠናከር፣ ማለትም ትክክለኛ የፊደት መውጫ ቦታዎችን መማር ቀላይ ተጅድጎችን መማር የፊዛት ቅርጾችና ድምፆችን መማር ነው። ጠንካራ ቃዒዳ ትምህርት ንባብን በአስር ጥፍ ያቀለዋልና፣ አራተኛ ዕለታዊ ልማድ አለመኖር። ጊዜ ሲኖር ብቻ ማንበብ ማለት ፈጽመ አለማንበብ ማለት እንኳን አዳዲስ እውቀት ለመጨመር ያለውንም እውቀት ያስረሳልና፣ ስለዚህ መፍትሄው ቁርአንን ከዕለታዊ ልማድ ጋር ማያያዝ ለምሳሌ ከፈጅር በኋላ ከመተኛት በፊት ከሰላት በኋላ በነዚህ ፕሮግራሞች አያይዘን ቁርአንን በየጊዜው ልናነብ ይገባል። በቀን አንድ ገጽ እንኳን ማንበብ ቅልጥፍናንና የቁርአን ፍቅርን ይገነባል። አምስተኛ ቀስ ብሎ ለማንበብ ማፈር። አንዳንድ ሰዎች ቀስ ብሎ ስለሚያነቡ ያፍራሉ። ምክንያቱም ጎናቸው ቀልጠፍ ብሎ የሚቀራን በማስተዋላቸው ሰበብ ነው። ስለዚህ መፍትሄው የረሱላ ላ ለ ሀዲስ ለራሳችን ማስታወስ ነው። በመቸገሩ የሚቀራ ሰው ድርብ ምንዳን ያገኛል። አንድ ለመታገሉ፣ ሁለተኛ ለማንበቡ። ቀርፋፋ ንባብ አሁንም ውብ ነው፣ ድካምም ዒባዳ። ስድስተኛ፣ ሳይረዱ ማንበብ። ምንም ነገር ካልተረዳን ተነሳሽነትን ያደክማል። ምክንያቱም ከላይ ማንበብ ብቻ ከልብ ያልተሳሰረ ንባብ በመሆኑ ነው። ስለዚህ መፍትሄው በየቀኑ አንድ ትንሽ ትርጉም መማር ለምሳሌ፣ አራህማን በጣም አዛኝ አንድ ፐርሰንት መረዳት እንኳን ጠንካራ ትስስርን ያመጡ ሰባተኛ እና የመጨረሻ ስህተት ግልጽ ግብ አለመኖር ነው ያለ ግብ ቁርአንን መማር ብዙም ሳይጓዙ በቀላሉ ያስቆማል ምክንያቱም የሚያነቃቃ ለውጥን ራሳችን ላይ መታዘብ ስለማንችል ስለዚህ መፍትሄው ቀላል ግቦችን ማዘጋጀት ለምሳሌ በቀን አንድ ገጽ አነባለው በዓይዳን በሰላሳ ቀን ውስጥ ኢንሻላህ ጨርሳለው ጁዝ አማን በ15 ቀናት ውስጥ ጨርሳለው ቋሚነት ያላቸው ንባብ ትምህርቶችንም መቀላቀል ለምሳሌ የ45 ቀን ቁርአን ንባብ ቻሌንጅ ያዘጋጅነው፣ እዛ ላይ ቢገቡ ግልጽ ግቦች መኖር ሁሌም ቢሆን ቀጣይነትን ይወልዳሉ። አልሐምዱሊላህ ስለሆነ እነዚህን ሰባት ስህተቶች ካስወገድን የቁርአን ጉዟችን ቀላል፣ ምቹ እና ይበልጥ ውብ ይሆናል። በትንሽ ነገር መጀመር፣ ቀጣይነት ያለው ነገር ማስኬድ እናም ልብን ከአላህ ኪታብ ጋር ማያያዝ። አላህ ቁርአንን የልቦናችን ብርሃን የህይወታችን መሪ አድርግልን። የአርባ አምስት ቀናት ቁርአን ንባብ ቻሌንጅ መቀላቀልን ከፈለጉ አስተያየት መስጫው ላይ ወይም ከታች ባለው መግለጫ ውስጥ ያለው ሊንክ ይመልከቱ። በአላህ ፍቃድ አብረን እንድረግ። ወሰላሙ ዓለይኩም ወረሕመቱላ ተዓላ ወበረካቱ።